ወያኔ የሚጋልባቸው አካላት ክልሉን እየረበሹ ነው ሲሉ አቶ ተመስገን ጥሩነ መናገራቸው በእጅጉ እያነጋገረ ይገኛል። የምክትል ጠቅላይ ሚኒስቴር አቶ ተመስገን ጥሩነ ንግግር በእጅጉ እያነጋገረ የሚገኝ ሲሆን፣ በርካቶችም ይህንን ጉዳይ በስፋት እየተቀባበሉት ይገኛሉ። እኛም በዝርዝር እሳታችን በስፋት የምናስደምጣችሁ ይሆናል። እስር ቤቱ ላይ ጥቃት ተፈጸመ፣ እስረኞችም መለቀቃቸው ተነገረ። ይህንም ጉዳይ በዝርዝር እንመለከታለን። ህወሀትን ለመታደግ መስራት የሚኮንን አይደለም ሲሉ ጀኔራል ታደሰ ወረደ መናገራቸው በእጅጉ እያነጋገረ ይገኛል። እኚህ መረጃዎች በስፋት በዝርዝር መረጃዎቻችን የምናስደምጣችኋል።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 ወያኔ የሚጋልባቸው አካላት ክልሉን እየረበሹ ነው ሲሉ አቶ ተመስገን ጥሩነ ተናገሩም። የምክትል ጠቅላይ ሚኒስተር አቶ ተመስገን ጥሩነ ንግግር በእጅጉ እያነጋገረ ይገኛል። ምክትል ጠቅላይ ሚኒስተሩ ወያኔ የሚጋልባቸው ያሏቸው አካላት ክልሉን እየረበሹ ነው ሲሉ ክሳቸውን አሰምተዋል። የክልሉ ፖሊስ ለመስዋዕት መዘጋጀት እንዳለበትና ከመከላከያ ሰራዊቱ ጋር ትከሻ እንዳይለካካም አስጠንቅቀዋል። ባዳና ባንዳ ሲሉ የጠሯቸውን አካላትም በጠንካራ ቃላትም ወርፈዋል። ወደ ሰላም ካልመጡ ይጠፋል አሉ ሲሉም አስጠንቅቀዋል። የቀድሞ መሪዎች ኢትዮጵያ ብለው መጥራት ይጸየፉ ነበርም ብለዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነ በትላንትና ሁለት በባህር ዳር ከተማ በአንድ መራ ግብር ላይ ተገኝተዋል። በዚህ መራ ግብር ላይ ዘለግ ያለ ንግግርን ያደረጉ ሲሆን በርካቶችን ያበሳጨና ያወያየ ሀሳብም አንስተዋል። ስለ ልዩ ኃይል መፍረስ፣ ስለ ክልሉ ሰላም፣ ስለ ፋኑና ህዋት ጥምረት እንዲሁም ደግሞ ስለ ቀድሞ መሪዎች ጉዳይም በርከት ያሉ ጉዳዮችንም አንስተዋል። ወያኔ ሲሉ የጠሩት የህዋት ኃይል አማራን ከኢትዮጵያዊነት ለማውረድ ብዙ ለፍቷል ሲሉም የሚከሱት አቶ ተመስገን ጥሩነ አሁንም ወያኔ የሚጋልባቸው ሲሉ የጠሯቸውን አካላት ክልሉን እያተራመሱት እንደሆነም ከሰዋል። አቶ ተመስገን ወያኔ የሚጋልባቸው ሲሉ የጠሩት የፋኖን ኃይል ሲሆን ፋኖ ከህወሀት ጋር ግንኙነት ፈጥሯል በሚልም እየተከሰሰም ነው። ከዚህ ቀደም አንድ የክልሉ ከፍተኛ ባለስልጣን ፋኖ የጦር መሳሪያ የሚያስገባው ከህወሀት ነው ሲሉ መክሰሳቸውን ዘግበንላችሁ ነበር። አቶ ተመስገን ጥሩነ በትላንትናው ንግግራቸው ፋኖ ከህወሀት ጋር እየሰራ መሆኑን በገደም ዳሜ እንዲ ሲሉም ገልጸውታል። ወያኔ የሚጋልባቸው አካላት ክልሉን ረብሸውታል፣ አሁንም እየረበሹት ነው በማለት ክልሉን አሁንም ከባዳዎችና ባንዳዎች ማጽዳት አለብን የሚሉት ምክትል ጠቅላይ ሚኒስትሩ የክልሉ ፖሊስ ለዚህ ስራ መስዋዕት ለመክፈል ዝግጁ መሆን አለበት ሲሉም አሳስበዋል። ፖሊስ ከመከላከያ ሰራዊት ጋር ትከሻ መለካካት የለበትም ያሉም ሲሆን የትከሻ የመለካካት ጉዳይ በትግራይ ከባድ ጉዳት አድርሶብናል ሲሉም ገልጸዋል። የማበት ቀስ ማለት አለበት። በሰሜን ተፈትነናል። ሱዳንም በስፔሻል ፎርስ በሚባል ነው እየፈረሰ እየተሰጨ ያለችው ክልሎች ልዩ ኃይል መገንባት ያለባቸው ፖሊስ ብቻ ነው ሲሉም ገልጸዋል። አቶ ተመስገን የቀድሞ የኢትዮጵያ መሪዎችን በተመለከተ በሰጡት አስተያየት ኢትዮጵያን ኢትዮጵያ ብለው መጥራት የሚጸየፉ ነበሩ ሲሉም ተደምጠዋል። ታዲያ ይህም ጉዳይ በእጅጉ እያነጋገረም ይገኛል። በተያዘ መረጃም ህወሀትን ለመታደግ መስራት የሚኮንን አይደለም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በመቀለ ከተማ ብሔራዊ አንድነትንና ደህንነትን ማረጋገጥ በሚል ኮንፈረንስ የተጀመረ ሲሆን በዚህ ኮንፈረንስ ላይ የክልሉ ጊዜ አስተዳደር ፕሬዝደንት ሌተናል ጀነራል ታደሰ ወረደ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልን ጨምሮ በርካታ አመራሮችና የከተማ ነዋሪዎችን መገኘታቸውን ለመረዳት ችለናል። በኮንፈረንሱ መክፈቻ ንግግር ያደረጉት የክልሉ ፕሬዝደንት ይህንን ኮንፈረንስ ማዘጋጀት ያስፈልገው በህልውና ስጋት ውስጥ ያለችው ትግራይን ለማዳን መሆኑንም ገልጸዋል። ጨምረውም በክልል ውስጥ የተፈጠረውን አንጻራዊ ሰላም ለማስጠበቅ ጦርነትንና የጦርነት ወሬን ለማስቀረት እንዲሁም የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተቻለልን ሁሉ እያደረግን ነው ያሉት ፕሬዝደንቱ አዲሱ ዓመት የሰላም መልካም ምርት የሚገኝበት ተፈናቃዮች የሚመለሱበት እንዲሁም የትግራይ መልሶ ማገገም የሚከናወንበት ዓመት እንደሚሆንም ምኞታቸውንም ገልጸዋል። ሲቀጥሉም ይህ እንዲሆን የትግራይ ተወላጆች አንድነታቸውን ማጠናከር እንዳለባቸው አሳስበዋል። ሲናገሩም ትግራይ ያለባትን ሁሉን ቀፍ ችግር ለመቅረፍ የትግራይ ተወላጆች አንድነትን ማጠናከር ወሳኝ ነው። የውጭ ኃይሎች ከህዝቡ ችግር ጋር ምንም ግንኙነት እንደሌላቸው መረዳት ይገባናል በማለትም አስረድተዋል። ጨምረውም በትግራይ ተወላጆች መካከል ያለውን የአንድነት ክፍፍል እንደ መልካም አጋጣሚ በመጠቀም ህወሀትን ለማጥፋት ጥረት እየተደረገ መሆኑን አስታውቀዋል። ህወሀትን ማጥፋትም ሆነ ማዳን የሚቻለው በአባላቱ መሆኑንም ጠቅሰው ህወሀትን ለመታደግ መስራት የሚኮንን አለመሆኑንም አስረድተዋል። ጀነራሉ ሲቀጥሉም የዚህን ታላቅና ዘላቂ ፓርቲ ደህንነትና ቀጣይነት ማረጋገጥ የምንችለው ሁሉ የማድረግ ኃላፊነትና ግዴታ አለብን ያሉ ሲሆን ለዚህም የህዝቡ አንድነት እንደሚያስፈልግም ገልጸዋል። እስር ቤቱ ላይ ጥቃት ተፈጸመ፣ እስረኞችም መለቀቃቸው ተነገረ። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን አጠቁ። ሰባት የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታወቀ። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎዲካ ጅልኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩሱ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማ ማረሚያ ቤቱ ታስሮ የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱንም ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እውድለት እንደዘገበውም ታጣቂዎቹ ወደ ማረሚያ ቤት ለመግባትም የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበርም ተገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦቻቸውም መጽናናትን ተመኝቷል። ህወሀትን ለመታደግ መስራት የሚኮንን አይደለም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በመቀለ ከተማ ብሔራዊ አንድነትንና ደህንነትን ማረጋገጥ በሚል ኮንፈረንስ የተጀመረ ሲሆን በዚህ ኮንፈረንስ ላይ የክልሉ ጊዜ አስተዳደር ፕሬዝደንት ሌተናል ጀነራል ታደሰ ወረደ፣ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልን ጨምሮ በርካታ አመራሮችና የከተማ ነዋሪዎችን መገኘታቸውን ለመረዳት ችለናል። በኮንፈረንሱ መክፈቻ ንግግር ያደረጉት የክልሉ ፕሬዝደንት ይህንን ኮንፈረንስ ማዘጋጀት ያስፈልገው በህልውና ስጋት ውስጥ ያለችውን ትግራይን ለማዳን መሆኑንም ገልጸዋል። ጨምረውም በክልል ውስጥ የተፈጠረውን አንጻራዊ ሰላም ለማስጠበቅ ጦርነትንና የጦርነት ወሬን ለማስቀረት እንዲሁም የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተቻለንን ሁሉ እያደረግን ነው ያሉት ፕሬዝደንቱ አዲሱ ዓመት የሰላም መልካም ምርት፣ የሚገኝበት ተፈናቃዮች የሚመለሱበት፣ እንዲሁም የትግራይ መልሶ ማገገም የሚከናወንበት ዓመት እንደሚሆንም ምኞታቸውንም ገልጸዋል። ሲቀጥሉም ይህ እንዲሆን የትግራይ ተወላጆች አንድነታቸውን ማጠናከር እንዳለባቸውም አሳስበዋል። ሲናገሩውም ትግራይ ያለባትን ሁሉን አቀፍ ችግር ለመቅረፍ የትግራይ ተወላጆች አንድነትን ማጠናከር ወሳኝ ነው። የውጭ ኃይሎች ከህዝቡ ችግር ጋር ምንም ግንኙነት እንደሌላቸው መረዳት ይገባናል በማለትም አስረድተዋል። ጨምረውም በትግራይ ተወላጆች መካከል ያለውን የአንድነት ክፍፍል እንደ መልካም አጋጣሚ በመጠቀም ህወሀትን ለማጥፋት ጥረት እየተደረገ መሆኑን አስታውቀዋል። ህወሀትን ማጥፋትም ሆነ ማዳን የሚቻለው በአባላቱ መሆኑንም ጠቅሰው ህወሀትን ለመታደግ መስራት የሚኮንን አለመሆኑንም አስረድተዋል። ጀኔራሉ ሲቀጥሉም የዚህን ታላቅና ዘላቂ ፓርቲ ደህንነትና ቀጣይነት ማረጋገጥ የምንችለው ሁሉ የማድረግ ሚስጥሩት ኃላፊነትና ግዴታ አለብን ያሉ ሲሆን ለዚህም የህዝቡ አንድነት እንደሚያስፈልግም ገልጸዋል። ውድ ተመልካቾቻችን ለሳቶ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።